አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም ሚያዝያ ሀያ በዚህ ቀን ደንደራ ከሚባል ሀገር ደግሞ አልበደራ ከሚባል ሀገር ቅዱስ በብኑዳ በሰማትነት አረፈ። ይህም ቅዱስ ለብቻ የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጡለት የመቀደሻ ልብስ ለብሰ ወርደ ለመኮንኑ ተገለጥለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች ሀገር ወደብ መድረሻው ጊዜ ነበር። ይህንንም ባህታዊ ፈልጎት አላገኘውም ነበር። እነሆ ቅዱስ በብኑዳም በፍቃዱ መጥቶ ወደ መኮኑ ሄዶ በክብር ባለቤት በጌቴ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮኑን ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግረ ብረትም አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያን ጊዜም ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው አበረታተው አጽናናውም። በዚያች ሀገር ስሙ ቄርሎስ የሚባል ምእመን ሰው ነበረ። ከእርሱ ጋር ሚስቱና አስራ ሁለት ጎልማሶች ልጆች አሉ። እነዚህን ሁሉ የከበረ በብኑዳ አስተማራቸው አጽናንቷቸውም፣ አረቶቻቸውን ቆረጧቸው በሰማዕትነት ሙተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱስ አንገት ከባድ ድንጋይ ሰቅለው ወደ ባሕር ጥሉት ዘንድ አዘዘ በእግዚአብሔር ኃይልም ከድንጋዩ ጋር ዋኘ ደግሞ ከሰሌን ዛፍ ላይ ሰቅሉት ዘንድ አዘዘ ይችም ሰሌን አስራ ሁለት ዘለላን አፍርታ ለመጪው ትውልድ መታሰቢያ ሆነች ከዚህም በኋላ የከበረች ራሱን ቆረጡት የሰማዕትነት አክሊን ተቀበለ በረከቱ ከኛ ጋር ለዘላለም ትኑር አሜን

በረከታችሁም ከእኛ ጋር ትኖሩ አምላክነ በፈሪት